እንዳልሆነው የሚባለው የአለፋ ወረዳ ግብርና ልማት ጽፈት ቤት የሰው ልማትና ጥበቃ ቡድን መሪ ነኝ። እንግዲህ እንደሚታወቁ አለፋ ወረዳ በ34 የገጠር ቀበሌዎች ያሉትና ከ49700 ሄክታር በላይ በመኸር ሰብል ሊለማ የሚችል ወይም ሊታረስ የሚችል የመሬት ጸጋ ያለው ወረዳ ነው ከዛም ተርፎ ከ23 በላይ የሰብልና የቅመማ ቅመም ሰብል አይነቶችን ማብቀል የሚችል 55% ቆላማ 45% ደግሞ ወይና ደጋ የሆነ የአየር ንብረት ጸባይ ያለበት ወረዳ ነው እንግዲህ የኛ ወረዳ ከ40 ማን ከ44 ሺህ 500 በላይ አርሶ አደሮች ወይም በግብርና የተሰማሩ አርሶ አደሮች የሚገኙበትና ከነ ከአንድ መቶ 12 በላይ የቀበሌ የግብርና ባለሙያዎች ያሉት ወረዳ ነው እንግዲህ የሰው ኃይልና ይህን ጸጋ በመያዝ በ2017 18 ምርት ዘመን ወረዳችን ወደ 44624 ሄክታር በመኸር ሰብል ለመሸፈን አቅደን 47395 ሄክታር እንግዲህ ከእቅዳችን 6% ጭማሪ ወደ 106% በመኸር ሰብል ለመሸፈን ተችሏል። ከዚህ ውስጥም በኮሞዲቲ የለማውን ሲታይ 17.7 የሚጠጋ ሄክታር ወይም አጠቃላይ ከተዘራው መሬት ውስጥ 36 ፐርሰንቱ በኩታ ገጠም የሰብል ልማት የለማ ነው። በተለይ አፕሪያተር ወደ በረሃ ባሉ ቀበሌዎች በኩታ ገጠም በስፋት ተዘርቷል። በቀሎም ደጋማ ቀበሌዎች በ16 በጣም ፖቴንሻል በሆኑ ቀበሌዎች ላይ በስፋት በቀሎ በኩታ ገጠም ለምትዋል ጤፍም ጥቁር አፈር ያለባቸው አካባቢ ጤፍም በኩታ ገጠም ያለማንበት ሁኔታ ነው። ያለ አጠቃላይ ከተዘራው ማለትም በሰብ ከተሸፈነው 47395 ሄክታር ውስጥ 22895 ሄክታሩ ወይም 48% የሚሆነው በመስመር የተዘራ ሲሆን የአርሶ አደሩን ኑሮ ለማሻሻል አርሶ አደሩ ገበያ ተኮር ሰብሎችን እንዲያመርት የነበረው እንቅስቃሴ ምን ይመስል ነበር ስንል ቡድን መሪውን ጠይቀናቸዋል። የገቢያ ተኮር ሰብሎችን ስናይ እንግዲህ በስፋት እንደኛ ወረዳ በተለይ 13 የቆላማ ቀበሌዎች ላይ ወደ 10 ሺህ ሄክታር በአኩሪ አተር እንሸፍናለን ብለን አቅደን ነበር። አሁን ባለው መረጃ ከ14357 ሄክታር በላይ አኩሪ አተር መዝራት ተችሏል እንደኛ ወረዳ ይህም እጅግ በጣም ከፍተኛ ሽፋን የያዘው አኩሪያተር ነው ማለት ነው። በአሁኑ ዓመት በሁለተኛ ደረጃ ሰሊጥም ቢሆን ወደ 718 ሄክታር ቢሆን ታች ያሉ ቀበሌዎች የተዘራበት ሁኔታ አለ። ሌላው ወደ 1168 ወይም 1168 ሄክታር ኑግ የዘራንበት ሁኔታ ነው ያለ። የገቢያ ተኮር ሰብሎችን ሽፋን ስናይ አጠቃላይ እንትናቸው ወደ 36% ኦር እንደዛ አካባቢ ማን ነው 16% አካባቢ ከበሬ ያረጋል። በምርታማነቱ ደረጃም ሲታይ ከነዚህ እንትኖች ከ344 344000 ኩንታል በላይ አኩሪ አተር ምርት እንጠብቃለን። በአሁኑ ዓመት ሰሊጥን ወደ 5000 ይጠጋ ያ ይጠበቃለኝ ምግም በተመሳሳይ ከዛም በላይ ማለት ነው ወደ 9 አካባቢ ኩንታል እንጠብቃለን። እንግዲህ አጠቃላይ ሲታይ ወረዳችን በተለይ የገቢያ ተኮር ሰብሎችን ለማልማት ፖቴንሻል ያለው ወረዳ ነው። በተለይ ወደ 14 የሚጠጉ ቀበሌዎች ቆላማ ከመሆናቸው ጋር ተያይዞ አኩሪያተራን አብዛኛው አርሶአደር ወደ አኩሪያተር ልማት ገቢውም ጥሩ ስለሆነ ወደዚ የገባበት ሁኔታ አለ። ለገው ላይም ጤፍም አንዱ ኮመርሻላይዝድ የሆነ ክሮፕ ቢሆንም አብዛኛው ሶስቱ ሰብሎች ላይ ግን ትኩረት ሰጠን፣ እኛም እየሰራንባቸው ያሉ የሰብል ዝርያዎች ናቸው። ከአፈር ለምነት ጋር ተያይዞ በዛው አጋጣሚ መግለጽ የምፈልገው በ14 ቀበሌዎች ዘንድሮ ክልል ትኩረት ሰጦ የአሲዳማ አፈር ልማት በምርት መቀነስ ላይ የሚያደርሰው ጉዳት ይታወቃል። ይህን እንትን ለማለት 11400 ኩንታል ኖራ ወደ ወረዳችን አስገብተን በአስራ አራት ቀበሌዎች መሬቶች እናክማለን ብለን አቅደን እንግዲህ 7300 ኩንታል ወደ 7380 የሚጠጋ ኖራ አስገብተን ያው የገባውም ዘግየት ብሎም በመሆኑ ወደ 3900 የሚሆን ኩንታል ለ872 አርሶ አደሮች በማሰራጨት 230 ሄክታር መሬት በአሲዳማ የተጎዳ መሬትን ለማከም ችለናል። ዘንድሮ አንዱ ጥሩ ስራ የሚባለው በአሁኑ አመት ይሄ ነው። ሲዳማ ዳማ አፈር ካልታከመ የፈለገውን ምርት መጨመር ስለማይቻል ምርትን ለመጨመር ሲባል ያከምንበት ሁኔታ ነው ያለው። ሌላው ደግሞ እኛ ወረዳ ላይ ያው እንደሚታወቀው ትልቅ የሆነ የበቀሉ አብቀ ወረዳ ነው። አሁን ባለው ሁኔታ እንኳን ከስድስት አይነት ዝርያዎች የበቀሉ ዝርያዎች በላይ ተዘርቷል። እንደኛ ወረዳ ሌላ ዝርያ ደግሞ ምርታማነት የተሻለ ዝርያ ዲኬ 777 የሚባል የበቆሎ ዝርያ አቶ ጋፈረድ ቀበሌ ላይ በአራት አርሶ አደሮች ተሞክሮውን ውጤታማ አሁን አሁን ባለው ደረጃ አቋሙ ደህና ነው። እንግዲህ እሱን ውጤቱን አይተን ቀጣይ ለአርሶ አደራችን በስፋት የምናሰራጭ ነው የሚሆን። አሁን ግን ለሙከራ ያህል በአራት አርሶ አደሮች እየተሰራ ይገኛል። ሌላው በኤፍኤስአር በምግብ ስርዓት ማሻሻያ ፕሮግራም ድጋፍ ወደ አንድ ወደ 930 ሺህ ብር በጀት ተመድወልና ለ82 አርሶአደሮች ግባት በመግዛት ተቀናጀ አፈር ልማት የሚባለው ላይ ደግሞ ሰርቶ ማሳያዎችን ሰርተናል። ዘንድሮ አንድ ጥሩ ስራ የሚባለው ስልጠና ተሰጥቷቸው የግብጦ የማዳበሪያ የምርጥ ዘር ግብአት አቅርቦልን ፕሮግራሙ በነዚህ በአምስት ቀበሌዎች ላይ ጥሩ የሚባል በስንዴ ሰብል አሁን በቅርቡ እንግዲህ የገበሬ ባል እናካሄዳለን። እናንተ እንደዛው ትገኛላችሁ እያስባለሁ። ጥሩ ስራ የሚባለው አንዱ ይህ ነው። በአሁኑ አመት ከሰራናቸው ስራዎች አጠቃላይ እንግዲህ ይህንን ቅድም ያስቀመጥኩት በሰብል የተሸፈነ መሬት አለ። ይህንን መሬት ለመሸፈን የተጠቀመውን ግብዓት ለማየት ያህል ዳፕ ወደ 63600 ኩንታል የሚጠጋ ጥቅም ላይ ውሏል። እንግዲህ እስከ ነሐሴ መጨረሻ ባለን መረጃ መሰረት ከነሐሴ በኋላ የመኸር ሰብል ስለማይኖር ቀጣይ በመስኖ በምን ነው ሊያዝ የሚችለው። አሁን የሚሰጠው መረጃ መኸር ሰብል ላይ የተጠቀምነው ግባት ዳፕ 63600፣ ዩሪያ 39979 ኩንታል ጥቅም ላይ ውለዋል። ምርጥ ዘርን በተመለከተ በቀሎ እንግዲህ ስድስት አይነት ዝርያዎች አሉ ብያቸው አሉ ቅድም። እነዛ በአንድ ላይ ተደምረው ወደ 2200 ኩንታል የሚሆን ስድስት አይነት የበቀሎ ዝርያዎችን በአሁኑ አመት ወረዳችን ላይ እንግዲህ ጥቅም ላይ ውለዋል ማለት ነው። ስንዴ ያው ብዙ እንትን ባይባልም ዘንድሮ ነው ትንሽ እንትን ያለበት ወደ 38 ኩንታል ሶስት አይነት የስንዴ ዝርያዎችን ወደ ወረዳችን መጥተው እነሱም ጥቅም ላይ ውለዋል። ጤፍን በተመሳሳይ 80 ኩንታል ምርጥ ዘር በተለይ ጥቁር አፈር ላይ ለዳግም ሰብል ቀድሞ እንዲደርስላቸው ለአርሶ አደሮች ለነሱ ቀበሌዎች በስፋት ተጠቅመናል። ለዳግም ሰብል ክሮስ 37 የምትባለው ዝርያ ናት። ፈጥና ደራሽ ናት። እሷንም ወደ 80 ኩንታል ተጠቅመናልኝ። ጠቅለል ለማድረግ እንግዲህ በያዝነው ምርት ዘመን ካለማነው መሬት ላይ 1 ሚሊዮን 930 ሺህ ኩንታል ምርት እናገኛለን ነው። አጠቃላይ እስካሁን የገለጽኳቸው ተግባሮች ወደ ተግባር እንትን ማን ነው በአንድ ላይ በማቀናጀት ወደ 1.9 ሚሊዮን ኩንታል ምርት እናገኛለን ብለን ነው እየሰራን ያለ ነው። ምርቱን ከነበረው በ8% ማሳደግ ማለት ነው። በ16 17 ምርት ዘመን ከነበረው 1.7 ሚሊዮን አሁን ወደ 1.9 ማሳደግ፣ ያም ወደ 8% ይመጣል። አጠቃላይ የመሬቱን ምርታማነት ስናየው ደግሞ ከ40 ኩንታል ፐር ሄክታር ወደ 43 ኩንታል ፐር ሄክታር ማሳደግ ነው። እንግዲህ ከ1 ሄክታር 3 ኩንታል ለመጨመር ቀላል ስራ አይደለም። እጅግ በጣም ፈታኝ የሆነ ብዙ ስራ ይጠይቃል። እንግዲህ በተቻለ መጠን የተወሰኑ ቀበሌዎች ላይ ነው ትንሽ የዝናብ አደጋ እንትን ያለ እንጂ አሁን አሁን ባለው እንትን ጥሩ ምርት ይገኛል ብለን ነው የምናስበው። የዝናብ ሁኔታውም ስርጭቱም የአርሶ አደሩ ያለም የአረም ክትትሉ ቁጥጥሩን በተመለከተ ስናይም ጥሩ ደረጃ ላይ ነው ያለ። ምርታችን እንግዲህ ያሰብነው ግብ እናሳካለን ብለን ነው የምናስበው። ቀጣይ ያለው ተግባር ምንድን ነው? ዳግም ሰብልን ዳግም ሰብል አሁን ገብስ እየተነሳ ነው። አዙሮ ወደ መስኖ ገብስ ይዘራል። አሁን ላይ አሁን ባለው ደረጃ ማለት ነው። ትንሽ ሲቆዩና ደግሞ ስን ማን ነው ሽምብራ በተለይ ደጓ አካባቢ ሽምብራውን እየተስፋፋ መጥቷል። ገብስ አንስቶ ሽምብራ በአመት ሁለት የማምረት ማለት ነው። ወደ ጥቁር አፈር ያለባቸው አካባቢዎች ደግሞ ሽምብራና ጓያ ቀጣይ በስፋት ይሰራሉ። እነሱን ደግሞ የመኸሩን እንትን እንዳለው ሁሉ ዳግም ሰብል ላይ ደግሞ ትኩረት ሰጠን፣ በተለይ ሽምብራ ላይ ህያው ማዳበሪያ የሚባል እንዲጠቀሙ ግብአትን እንዲጠቀሙ ከአቅራቢዎች ጋር አሁን እየተነጋገርን ነው ያለን እንግዲህ እነሱን በስፋት በመስራት ቅድም ያስቀመጥኩትን የምርት ግባችን ወደ 1.9 ሚሊዮን ኩንታል ነው ብያቸዋል። ያንን እናሳካለን ብለን እንግዲህ በስራ ላይ ነው ያለ ነው።